የተናገረውም አደባባይ ሁሉም ሰው እየሰማን ነው። ስለዚህ እነሱም እኮ እየፖስቱ ነው። ቤታቸው ገብተሽ አላየሽም እንዴ? ፖስት አትናገሪ፣ ፖስት አትናገሪ፣ ፖስት አትናገሪ፣ ፖስት አትናገሪ። ቆይ መፋፍ ሀበው ምን መሰለሽ፣ አሁን አንቺ ምሳሌ ነፋፊ ብንጣላ እኔ አንቺ ፋትን የምትወጂ ከሆነ እኔ ደግሞ ብዙም ማትፈልግኝ ከሆነ እኔ የሆነ ነገር ጽፌ ስለቅ አንቺም ደግሞ ስለተነኮ የሆነ ነገር ጽፈሽልለቅ ትችላለሽ። ገባሽ? ይሄ አንቺ ባደረሽው ነገር ነው ማደርገው። ይሄም በዚህ ያጂው። ሁለተኛ ነገር ደግሞ አንቺ እስቲ አንድን ጥያቄ ጠይቅሽ። ከእኛ በታች አሉ ሰርቶ አይበሉ ጨለማ የማያዩ ብርሃን የማያዩ ስንት እናት አባት ህጻናቶች፣ ሰርቶ የማይበሩ ስንት ሰው አለ? እነሱን ብታስበይ ነው አሪፍ ፈጣሪ ዘንድ የምታገኝ፣ ወይስ ደሞዝሽን ከፍልሽ የሰው አካውንት መዝጋት ለዛው ለማያ ከፍልሽ ቲክቶክ፣ ይሄ ተገቢ ነው ይባላል? እንደዚህ አንድ ምስኪን ቢያበሉ ምን ችግር አለው? አንድ ኩባያ ውሃ፣ አንድ ሀይላንድ ውሃ ገዝቶ መስጠት እራሱ እኮ ፈጣሪ ዘንድ በታደሉ ሰው። ይሄን አካውንታቸውን አናት አናታቸውን ይከፍላሉ ይባላል። ይሄን ሀል ጉርብታ ስራ ይወራል፣ ለሰው ልጅ ይሄን ሀል ክፋት። ፈጣሪ ነው እኮ መፍራት ሰው ሳይሆን ፈጣሪሽን መፍራት አለብሽ። አንቺ እኮ ህቴ ነሽ፣ ስደተኛው ህቴ ነሽ። ነገ ላይ የሚያገኝሽ አንቺ ነው እንጂ የማንም ምሩት አይደለም። እንዴት ነው እኔ ለአንቺ የአካውንትሽን ለማዘጋት ብር እምከፍለው ያማን? ደስ ይደረጋል? ኮማሬ፣ ይሄኮ እንዴ ቅንጭላታችን እንደምናስመማው ሞዳይ ያለ እሺ። የምታቋቸው ልጅ ፍሬንድ እንደሆናቸው ነው። ሁሉም ፍሬንድ እንደ ሸራ አድርጎላቸው አሁኑ ላ ሀቢባ ሀቢባ እኔ በነገራችን ላይ ስደት ስንመጣ አባታችን ወይ በሬ ወይ አንድ ነገር ሽጠው ነው የሚልኩልን። በእያንዳንዱ ቤት ምናልባት እህድ ያስፎራ ካለን ካሌለን በስተቀር ካለን በስተቀር እህድ ያስፎራ ካለን፣ እሺ፣ እነሱ ናቸው የሚያመጡን እንበል። ነገር ግን የመጡበት ረስተው ሊሰኔህ ፋፌ ቴሌቪዥን ይግዙ፣ ሶፋ ይግዙ፣ መኪና ይግዙ። ምን አስበላት? ምን አገባት እሷ ስለኛ? ምን አገባት እሷ ስለኛ? እኛ እንግዛ እንግዛ እኔ እኮ የመጣሁበት ነው የመጣሁበት፣ የአባቴን እናቴ የቤተሰቤ መለወጫ ነው እንጂ የመጣሁት ለማንም ወይ ቴሌቪዥን መውደድና ብር አንድ አይነት ነው እንዴ? ከገዛሽ አንቺ አሁን ሶፋ ትገዣለሽ፣ እኔም ሶፋ ገዛለሁ፣ ቴሌቪዥን ገዛለሁ። ከዛ በኋላ ስማችን ዩቱብ ላይ መይጠራ አለ ደል ያኔ ደግሞ በጣም ፌመስ እንሆናለን መስሏት ነው

ይኸውልሽ፣ አሁን ይሄ ወሬ ማለት ነው እግዚአብሔርን ለጆሮ ራሱ በጣም ነው የሚደብረው። ወሬ ሁልሽም ዋጋ ያስከፍልሻል። እረፉ፣ የምር እረፉ። ሲጀመር ማለት ነው አሁንም ቢሆን ሀቢባን ለማስተካከል እየሞከርሽ ነው አደለ? በስነ ስርዓት በስነ ስርዓት እያንዳንዳቸው ጥፋታቸውን ብቻ ይመኑ ያጠፉትን ኦኬ፣ ያጠፉትን ነገር አሁን ማስተካከል እንችላለን ካሉ ይቅርታ ይጠይቁ። ከዛ በዘለለ አሁን እነሱ ያሉትን መጥተን እዚህ ድጋሚ መድገም አያስፈልግም። ሰኒ ደግማ ምናምን አይደለም። ይሄን ደግሞ ሜሽን እያደረጋችሁ ሶፋ ግዢ ሶፋ ግዢ የምትሉ ጥረሱ ብዙ ነች። ሜሽን እያደረ ሶፋ ሳንሶ ሶፋ ነው የሚታወሩት ስራ የላችሁም፣ እንደ ስራ ፈቶላ እኔን እንደዛ እንድትሉ አልፈልግም። እኔ የተከበርኩ ሰው ነኝ፣ ሲጀመር ማለት ነው ሰኒ። ሲጀመር ከዚህ በፊት እነሱ ግሩፕ ውስጥ ያለችው ያቺ ልጅ ማለት ነው ስለ እንደዚህ አይነት ወሬ እያወሩ ገስት ላይ ግን ያቺ ልጅ ግሩፕ ውስጥ አለች። ይሄም ይጣራልን። ይሄ ተሸፋፍኖ ተሸፋፍኖ የሚያልፍ ነገር ወፍ ወፍ የለም። ምክንያቱ ደግሞ ለምን እዛ ግሩፕ ከዚህ በፊት አታስታውስም? እንዲ ሃይሚዬን በወንዶች አስገብታ ስትሰራት የነበረችዋ የብሩኬን ፕሮፋይል ያደረገችዋ ለምን እሷ ልጅ በምን ምክንያት እዛ ውስጥ እንዳስገባት ከዚህ በፊት ሃይሚዬን ለምን እንደዛ እንደሰ ይገርም ይገርማል የምሬ ነው እግዚአብሔር ነው የምላችሁ እኔ እኔ አንድ ቀን የዘቀዘኩት እግዚአብሔርን ይቅርታ ይጠይቃለሁ እኔ ብሩኬን ራሱ ይቅርታ ይጠይቃለሁ ለምን እኔ እኔን ስለሰደበች ነው የዘቀዘቁት ይሄ ቀን ራሱ እግዚአብሔርን ነው የምላችሁ በጣም ደብሮኝ እንቅልፌ ራሱ አልወሰደኝም የምሬ ነው እኔ እንደናንተ ሰው አለ እንደናንተ አይደለም እኔ ማለት ነው ገባቸው ደም እኔ በጣም ነው የደበረኝ ማለት ነው ሲጀመር እኔ እንደእናንተ ጫካኝ ሰው አይደለም። ቶሎ ነው ያነሳሁት። ሲጀመርም ደብሮኛል፣ ይቅርታም እጠይቃለሁ። ምን ያስቅሻል? ምንም አያስቅም። ሲጀመር ምንም አያስቅም። እነሱ ናቸው ሊ ውስጥ አስገብቶ እንድዘቀዘቆ ያደረገኝ የምሬ ነው። እኔ ይቅርታ እጠይቃለሁ ብሩኬ። እኔ ምንም አላደረገኝ ኮተታም ብላ ማለት ነው። እኔ ምንም አላደረገኝም ብሩኬ ስለዚህ እኔ ማለት የምር ነው። እግዚአብሔርን እዚህ ውስጥ ያላችሁ ይቅርታ፣ የምር ነው። ይቅርታ፣ እኔ ካጠፉት ይቅርታ። ሲጀመር ስለዘቀዘኩት ብቻ ማለት ነው። ሌላ ነገር እኔ ምንም አላደረግኩትም። ይቅርታ፣ የምር እኔ መዘቀዘቅ የሚሁን ማንም ሲነካ ፈልጌ አይደለም፣ ወድ አይደለም። እናንተ ናቸው እንድነካ እንደዛ እንድናደርግ የምታደርጉት ግን በእናንተ ምክንያት ብዬ ሁለተኛ እሱ አይነካ። የራሳችሁን ነው የምዘቀዝቃችሁ፣ የራሳችሁን ማለት ነው። የራሳችሁን ነው። ግን ሰሌማ አንቺን አይለቅሽም። ሰሊማ አንቺ ነሽ ይሄ ሁሉ እንድጠፋ ይሄ ሁሉ እንድመጣ ያረበሸው አንቺ ነሽ። አለቅሽ መቼም ማለት ነው። ስለዚህ እንደዛ ነው የምላችሁ። ይቅርታ ስላደረጋችሁኝ አመሰግናለሁ ጋይስ በጣም አመሰግናችኋለሁ። ይቅርታ አደረጋችሁኝ መሰለኝ። ሲሜን ስትጠሩኝ በጣም ነው የሚያስጠሉት። ሲሜን በጣም ደክም ያለው

ሌላ ነገር እኔ ነክቼ አለቅም ነክቼ። በነገራችን ላይ እኮ በነገራችን ላይ ነኝ ሃይሚ ምርኮኛ፣ ያኔ ነኝ ሃይሚ ምርኮኛ። አልሞልክሽም እንዴ? አሁን እንደዛ የሚጠሩት የሚጠሩት ልጆች አልተቦለኩም እንደዚህ ቤት ወይስ ተቦልከሻል? እኔ የሚገርም እግዚአብሔርን እንደሱ ማለት ነው። ፋፊ መጥፎ መጥፎ ቃላት ከአፍሽ የሚወጣ ብቻ ነው ፖስት የሚያደርጉ ገበሽ። ለቡሩክም ሆነ ለሃይሚ ጥሩ ነገር ሲታውር ፖስት አያደርጉም። እግዚአብሔርን በጣም ነው የምትገርሙት እናች የምሬ ነው። መጥፎ ነገር ለምንድነው ቁስላላተም ነው እዚህ ቤት አይመጡም ጨረቃ ቤት ወተከፈታ አይ ይመጣሉ አካውንት እና አሉ አንዴ ዞሮ እኮ በፌክ አካውንት ይኖራሉ ነገር ግን በዳይሬክት አካውንት አይኖርም ማለት ነው በምታቂያቸው አይመጡም ቦታ በፌክ ነው የሚመጡ ዞሮ ተዋቸው። እኛ አሁን ለምንድን ነው እንትን ምንድን ነው አሁን፣ ቅድም ማለት ነው ብሬ ቤት እያወራን ነበር። አልማዝ ይለይም ነበር በዛኔ በምትታወቀው አካውንት፣ በሌላ አካውንት መታ ነው ቀርታ ሄደች። ከፖስታል አው ፖስታል ላይ እሷ ቤት ቀርታን ማለት ነው። ጧታ ቅድም እኔ እና ልሰኒ እያወራን ነበር። ከፈ ነገር እኮ አላወራንም ግን ቃዳችንና ምን አገኘ እንኳን ስላልኝ አንቺ ድምጽሽ እንደው ሜላ ገደኝ ብዙ ያወራሁትኝ። አልማዝ ማናት አልማዝ

ወይነ ዶለ አይዞችሁ ጀለሴ ሃሊብ እየጠጣችሁበት ለበን እየጠጣችሁ። አዎ ስንት ነገር ያሳለፈናል። እኔ የገረመኝ ኑ ሲባሉ እሺ ትናንትና

ባህያ ላይ አርግተሽ አልሚም ማለት ነው። ባህያ ላይ አርግተሽ አምጪያት። እኔ ድምጼን ታጥፋው ወይስ? አዎ አንቺ እዚህ ማለት ነው። ማጥፋት ደግሞ አንዳት አድርገ ምናምን ስትይ እግዚአብሔርን እንጣላለን ሲጀመር ማለት ነው። ገደል ነው የሚያስገባሽ። እሷ ድምጼን ለምን ለጠፈች? ሜሪ ሂጂ እና ለጥፈሽ አምጪ ላኪ። እ አሁን የያዘኝና እንደፈለግኩ እንዳላረግ ያደረጉኝ አንድ ሴት ናት። ያ ስላ ስለማትፈልግ ማለት ነው። ሁለተኛ ደግሞ ማናት ሙናዬ ናት። በቃ እነሱ እየያዘኝ እንትን እንላለሁ እኔ

ብሎክ ነች። ለዛ እኮ ነው ብሎክ ካለች፣ ብሎክ ስለሆነች አትመጣማ። ብሎክ አደረኳት። አሁንስ እዚህ ውስጥ አለች እኮ። ወሬ ወሬ ብቻ ነች ወሬ የእኛን ጦስ ይዛችሁ ገደል ግቡ፣ ገደል ይግቡ፣ ገደል ይግቡ ይላሉ። እንደ ኮሜንት ላይ ሀቢላ እያስጠፊልን እችን ሴትዮም አነገ ኮሜንት ላይ እየሰደቡን፣ የት አሉ የት አሉ? አፈር ነው ማስበላቸው። ቆይ እኔ አሁን ሌላ ቦታ እያየሁ ነበር። እሷን እና ነው እንጂ ገደል ነው መጨመራቸው። እዚ፣ ቀልድ የለም። የት ላይ ነው የፖሰሰችው? ዩቱብ ላይ ነው ቲክታክ ላይ ነው የፖሰሰችው? እሱ አይደለችም፣ እንደ ትላንትና ግስት ላይ የሃይሚ አባትና እናት እኔ ራሴ ገልብጣለሁ ምናምን ብላ እያወራች ያለችው ገልብጥ እሷ።